የቃሚያ ቀን ማለትም ይቀጣሉ። የውም ልቂያማ ማለትም ይቀጣሉ። ይሄን ቅርጻ ቅርጽ ይቀርጹ ሰዎች እነዚህን፣ ማለትም ያኔ፣ ማለትም ቅርጻ ቅርጾችን የቀረጹት ሰዎች እኮ ይዐዘቡና ይቀጣሉ። የውም ቀን ማለት ነው ይቀጣሉ። አልቂያማ ይቀጣሉ ብለው ተናገሩ ይቃሉ ለሁም ይባላቸዋል። ቅጣታቸው ምንድነው ይባላቸዋል? ለሁም ለነዚህ ሰዎች እኮ ይባላቸዋል። ምን ይባላሉ አሕዩ ማ ከለቅቱም ይባላሉ? አሕዩ ሕያው አድርጉ ሩህ አስገቡ ተብለው ይታዘዛሉ። ነገራቶችን ኸለቅቱም የፈጠራችኋቸውን ነገራቶች በእጃችሁ የቀረጻችኋቸውን ነገራቶች እስኪ አሁን ማለት ነው ሩህ አስገቡባቸው ያየናችሁ ያኔ ማለት ነው ሩህን ፍጠሩ ሩህን አስገቡባቸውና እንዲናገሩ እንዲንቀሳቀሱ አድርጓቸው ብሎ አላሁ ተባረከ ወተዓላ ይላቸዋል ማለት ነው። ይህ እንግዲህ ለነሱ ተዕዚብና ምንድን ነው ቅጣት ነው እንጂ እነሱ ይችላሉ ወይም ደግሞ ሀይ ያረጋሉ፣ ይቀሰቅሳሉ ተብሎ አይደለም። ሲጀመረ ስለን ያኔ እነሱ ለመቅጣት ነው ማለት ነው አንችልም ብለው ሲሉ ማለት ነው አላህ ሊቀጣቸው ሲፈልግ ነው እንደዚህ ያደረገውና አህዩ ማኸለቅቱም የፈጠራችሁትን ነገር እስኪ ሀይ ያድርጉ ብሎ ይላቸዋል ማለት ነው። ስለዚህ እዚህ አዲስ ላይ የምንረዳው ነጥብ ቢኖር ምንድን ነው ቅርጻ ቅርጾችን መቀረጽ፣ ሩህ ያላቸውን ነገራቶች መቀረጽ በጣም ለከባድ አደጋ እንደሚያደረስ ማለት ነው ከባድ ወንጀል እንደሆነ ይጠቁማል። ምክንያቱም

ኩሉ ሙሰውሪን አሉ፣ ማንኛውም ቀራጭ የሆነ አካልና የሚቀርጽ የሆነ አካል አሉ ፊ ናር፣ እሳት ውስጥ ነው የሚቀመጠው፣ መቀመጫው እሳት ነው አሉ፣ የእሳት ነው ብለው መልክተኛው ዓለይሂ ሰላቱ ወሰላም ፍርድ ሰጡ ማለት ነው። ኩሉ ሙሰውሪን፣ ማንኛውም ቀራጭ ነው አሉት፣ በስልክም ሆነ በማንኛውም ነገር በእጁም ቀረጸ፣ በስልክ የሚቀርጽ ሙሰውር ይባላልና። ና ኩሉ ሙሰውሪን፣ ማንኛውም ቀራጭ የሆነ አካል ፊናር፣ እሳት ውስጥ ነው ቢማዕና፣ የሳት ነው ብለው እሳት ውስጥ ይገባታል ብለው ተናገሩ ማለት ነው።

በቀረጻችሁ ቅርጽ ሁላ ዱንያ ላይ በእጁም ሆነ በምንም በቀረጻችሁ ቅርጽ ሁላ ማለት ነው፣ ይደረግለታል ሱረተን፣ እናም ቢኩል ሱረቲን በማንኛውም ሱራና ቅርጽ እኮ ይደረግለታል። ሰወራሃ በቀረጻት በሆነችው ተጓባና አይደለ በቀረጻትና ዱንያ ላይ በቀረጻችሁ በሆኑት ቅርጾቹ ውስጥ ማን ነው ይተረግለታል፣ ነፍሰን፣ ነፍስ ይተረግላቸዋል። በማና ነፍስ ሩህ ይግ አላህ ያስገባላችሁና ነፍስ ያደረግላችሁና ፈቱ ዜ ትቀጣዋለች ማለት ነው። ፊ ጀሃነመ ጀሃነም ውስጥ ማነው እንዲህ ትቀጣው ይተደረጋል። ማነው እሷ ትገርፈዋለች ማለት ነው። መሰለን መቶ የከብቶችን ቅርጽ ወይ የሰው ቅርጽ ሆነ የማንኛውም ቅርጽ ብቻ ዘዋቱል አርዋህ የሩህ ባልቤቶችን መቶ ቀርጾ ከሆነ ዱኒያ ላይ እያለ በመቶዎቹ ልክ ማለት ነው። አላህ ነፍስ ያደርግባቸውና እንድትቀጠው ያደርጎታል ጀሃነም ውስጥ ትቀጠዋለች ማለት ነው። እየወጉም ሆነ በእኔ በቅጣት አላህ በፈለገው በሆኑ ቅጣት እንዲቀጡት ያደርጋል ማለት ነው። አላሁ ተባረከ ወተዓላ ማለት ነው።

አዛበን ማለት ያን አሸድነቱ በጣም ከባድነቱ ከምን አንፃር ነው? ከቅጣት አንፃር ማለት ነው። በጣም ከባድ የሆነን ቅጣትን ማለት ነው። የሚቀጡት ሰዎች ከሰዎች ሁላ ማለት ነው። የከበደ የሆነን አዛበን ከቅጣት አንፃር በጣም ብርቱና ከባድ የሆነን ቅጣትን የሚቀጡት ሰዎች ኢንደላህ ከአላህ ዘንድ ብርቱ የሆነ ቅጣትና በጣም ከባድ የሆነ ቅጣት የሚቀጡት ሰዎች እኮ አሉ። የውመ አልቂያመቲ የውመ ቀን ማለት ነው። አልቅያመ የቃሚያ ቀን ማለት ነው። በጣም ከባድ የሆነና አደጋ ከባድ የሆነን ቅጣትን የሚቀጡት ሰዎች አሉ። አልሙሰዊሩን ቢማዕና ቀራጮች ናቸው የሚቀርጹና የሚቀርጹ የሆኑ ቀራጮች ናቸው ሙሰዊሮች ናቸው ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ። ስለዚህ ከዚህ ሀዲስ ላይ የምንረዳው ነገር ምንድን ነው? ያኔ ማለት ነው የሚቀርጽ የሆነ አካል በተቀኒማ የሆነ የሚቀርጽ የሆነ አካል ቀራጭ የሆነ አካል የውመል ቂያማ ከሰዎች በበለጠ እንደሚቀጣ አሸድ አዛብ ወይ ደግሞ አሸደል አዛብ ብርቱ የሆነ ቅጣት እንዳለው የሚጠቁም የሆነ ሀዲስ ነው። ጥንቃቄ ያስፈልጋል ነው

ፎቶ ማለት ነው። ቤት ላይ ለጥፈን ከሆነ ወከዛሊከ ለማስታወሻ ምናምን እየተባለ በጋዜጣ ምን ሆን ይችላል ይሆንም ፎቶ ማለት ነው። እንደዚህ በእንትን አሁን ከሀዲያኖቹ ደግሞ ነሷራዎች እንደሚያደርጉት የሆነ ማለት በፕላስቲክ ይታሸግና እንዳይበሰብስ በሰብስ የተለየ ይቀመጣል ምናምን፣ እንደውም በመስታወትም ድረስ ያደርጉታል። በመስታወት ድረስ ተሐፍዞ ምን ይሆነ እዛ ቤቱ ላይ ይሰቀላል ማለት ነው። ምንድን ፎቶ ማለት ነው። እንደዛ ከሆነ ጭራሽ መላእክቱ الرحمه አይገቡም። ጭራሽ እዚያ ቤት አሉ አይገቡም። ጭራሽ ምክንያቱም ቅርጻ ቅርጽ አላህን የሚያስቆጣ ነገር ያለበትን ቤት ፈጽሞ ስለማይገቡ ማለት ነው። ስለዚህ ውሻና

ተቅተዲ ታስፈርዳለች አሉ። እነዚህ ያሳልፍናቸው መረጃዎች ተቅተዲ ታስፈርዳለች። ቢትሕሪሚ አተስዊሪ ቢተሕሪሚ ሓራም እንዲሆነን ሓራም መሆኑን ታስፈርዳለች። አተስዊር ቅርጻቅርጽ ማለት ነው። መቀረጽ በካሜራም ሆነ በምንም ሆነ ማለት ነው። በእጅም መቀረጽም ሆነ በስዕል መሳለ ማለት ነው። ወከሊከ በስልክም ሆነ መቀረጽን ፎቶን መያዝን ሓራም ማድረጉን ያስፈርዳሉ እነዚህ ሁላ መረጃዎች አሉ ወሃህ አዲለቱን አመቱን እናሉ ወህ እነዚህ እኮ መረጃዎች አዲለቱን መረጃ ናቸው። አመቱን ጠቅላይ የሆኑ ወይም የሚጠቀልሉ የሆኑ መረጃዎች ናቸው። ጠቅላይ የሆኑ መረጃዎች ናቸው። ተሽመሉ ትጠቀልላለች። አስወረ አልሙጀሰመተ አስወረ ቅርጻቅርጽም ትጠቀልላለች። አልሙጀሰመ ሙጀሰማ ማለም ማለት ነው። ጅስም ያላቸው ማለት ነው። ቢመዕና የሆነ እንደ ሐውልት ተግባ በናርለ በእጃቸው ሐውልት ቅርጻቅርጽ ድንጋይ ላይ ምናምን ቦርቡረው ድንጋይ ላይ ሐውልት ይሰራል አይደለ ያን ሙጀሰም ይባላል። ሙጀሰም ማለት ጅስም ያለው ማለት ነው። እንደዚህ በሐውልት ቅርጽ የተሰራ ማለት ነው። እነሱን ሁላ ትጠቀልላለች፣ ክልከላው ማለት ነው። ተሽመሩ አስወር አልሙጀሰመተ ወለገይረ አልሙጀሰመቴ ማለት ነው። ወለገይረ ማለት ውጭ ማለት ነው። ሙጀሰመቲን ከጅስም ውጭ ያለች ማለት ነው። መዕናዊም ቢሆን ጅስም ባይኖረውም ፎቶ በስልካችን ምናምን ስልክ ላይ ያለን ለምሳሌ የሚጨበጥ የሚዳሰስ ነገር የለውም ፎቶ ነገር ነው። እንደዚህ አይነት ቢሆንም ዛት ያለውንም ቢሆንም ተጋባና አይደለ ሁሉንም ተጠቀለላለች ክልከላው። ማን ነው ይቺ መረጃ? ሀዲሶቹ እዚህ ላይ ስለ ቅርጻ ቅርጽ የተከለከለበት ሀዲስ አዲለቱን ዓማ አዳራሽና ጠቅላይ የሆነ ምንድነው መረጃ ነው ማለት ነው። ስለዚህ አይቻልም ብለን አለን። ወተሽመሉ አሁንም ተጠቀለላለች። ማነገሩን ነገርን ተጠቀለላለች ሩሲነ። የተቀረጸን ማለት ነው የተጻፈ የሆነ የተቀረጸና የተጻፈን ነገር ማለት ነው። ነገርንም ትጠቀልላለች። ቢ አልየዲ በእጅ ማለት ነው። በእጅ በድንጋ ላይም ሆነ ወርቀትም ላይም ሆነ የትም ላይም ሆነ በእጃችን የጻፍነውም ሆነ የተቀረጸውም ሆነ ቅርጹን ማለት ነው የጻፍነው ስዕል ነገር ስለን ቢሆን ወማ ነገርም ሱዊራ የተቀረጸ የሆነንም ነገር ትጠቀልላለች። አሁንም ቢልአለቲ በመሳሪያ ማለት ነው አለቱ አልፎቶግራፊያ ተብሎ የሚጠራው ወይም ደግሞ አለተ ድውያ ብርሃናዊ የሆነው ምንድን ነው? መሳሪያ ቀጭ አድርጓል። በአንዴ ነው ቦግ ብሎ ማለት ነው እንደዚህ ፎቶ ሰውየውን ቅርጽ አድርጎ ቢያነሳም ልክ ፎቶግራፍ ማለት ነው። የስልካችን ካሜራ ማለት ነው። ተግባባን አይደለ? ስለዚህ በስልክ ካሜራም ቢሆንም ወከታሪክ በእጅም የተቀረጸም ቢሆንም ይህን ሁላ ጠቅላ የምትይዝ አዲለቱን ማ አዳራሽ የሆነ ጠቅላይ የሆነ ይህም ሁላ የሚጠቀልል የሆነ መረጃ ናቸው አሉ። ምክንያቱም ይህን ነገር እንዲናገሩ አደረጋቸው። ከፊል አይማዎች ይ በካሜራ ከሆነ በስልክ ከሆነ ችግር የለውም። የተከለከለው ዛ ሀዲሱ ላይ የመጣው በእጅ የተቀረጸውን ነው። በእጅ እንደዚህ ድንጋ ላይ ምናምን ግርግዳ ላይ የሚቦረቦረውና ተቀርጾ የሚሰራው ነው እንጂ ወይ ደግሞ በእስክሪፕቶ በብዕር ምናምን በቅርጽ እንደዚህ ወረቀት ላይ የሚሰራውን ነው እንጂ በካሜራማ በስልክ እንደዚህ ቀጭ ማድረጉ ባንዴ ብርሃናዊ የሆነ በላይትማ ማ ነው እንደዚህ ቦግ አርጎ ነው ማንሳትን በተመለከተ ፎቶግራፍ ችግር የሚያሉት ሰዎች ስላሉ በእነሱ ላይ ረድ ለማድረግና ለመመለስ ሲፈልጉ ናሉ። ወሃዲ አዲለቱ አማ ይሄ ጠቅላይ የሆነ መረጃ ነው እንደዚህ ተፍሲል የሚያደርግ የለም። በቃ በእጅም የተቀረጸውም ሆነ ወማሱዊረ የተቀረጸውን የሚጠቅልላል፣ ቢልአለቲ በመሳሪያዎችም፣ በመሳሪያ በፎቶግራፍ መሳሪያ፣ በመቅረጫ፣ በካሜራ፣ በስልክ፣ በማንኛውም ወይም ፎቶግራፍ ላይ ፎቶቤቶች ላይ በሚነሳውም ሁላ ይህን ሁላ ይጠቀልላል ከለዋሉ

የተገደደና ግደታኛ አጣብቂ ውስጥ የገባ የሆነ አካል ኢላ ወደ ማለት ነው። አክዚ ወደ መያዝ ሱረቲን ቅርጽን ወይም ደግሞ ፎቶን ወደ መያዝ ፎቶን ወደ መያዝና ቅርጽን ወደ መያዝ ፎቶን ወደ መያዝ የተገደደ የሆነ አካል ለምን ሊጀዋዚሂ ለፓስፖርት ማለት ነው። ጀዋዝ ማለት አጠር መጠን ያለው ትርጓሜ ፓስፖርት ማለት ነው። አንድ ሀገር ላይ ከአንድ ሀገር ወደ ሌላ ሀገር ለመንቀሳቀስ ፓስፖርት ያስፈልገዋል። ያንን ፓስፖርት ማን ነው ያኔ ማለት ነው፣ ለማሰራት ፎቶ የሚያስፈልግ ከሆነ ለዛ ተነስቶ የፓስፖርት ፎቶ ብቻ እና ብቻ ማን ነው ለፓስፖርቱ ከአንድ ሀገር ወደ አንድ ሀገር ለመሄጃ ፓስፖርት ለማሰራት ፎቶ ቢነሳ ችግር የለውም አሉ። ይሄ ተገድዷል፣ አንዴ አጣብቅኝ ውስጥ ነውና ደሮራ ነው፣ ችግር የለውም። አድሩራት ቱቢሁል መህዙራት የሚባል ቃል አለ። ግዴታዎች አጣብቅኝ ውስጥ የሚያስገቡ ነገራቶች፣ የተከለከሉ ነገራቶችን እንድንፈጽም ያኔ ይፈቅዳል። ሻይአች ማኑ ይፈቅደዋል። ማኑ ምክንያቱም ሐታ ራሱ የተራ ቢሆነ አካል ሊሞት የሆነ አካል ሰውዬ ኒ ማኑ ምን ያደርጋል? የበከተን ይበላል አይደለ የበከተ ነገር እንኳን ቢያገኝ በክቱ መብላት ሀራም ነበር ላኪን ማኑ ከተራ በሰውዬው ከበከተው ማኑ ማየሱዱ ረመቀሁ ረሃቡን የሚዘጋለትና ህይወቱን ከመጥፋት የሚያድንለት ቀደር ይበላል። ችግር የለው ምዛ ተፈቅዶዋል ማለት ነው። እነዚህ ላይ አሁንም ታዲያ ፓስፖርት ማለት ነው መሄድ የፈለገው የሆነ አካል ወደ ውጭ ሀገር ፓስፖርት ያስፈልገዋል

ከሀገር ውጭ ለመውጣት ሳይሆን አገር ውስጥ አሁን መታወቂያ የሚያስፈልገው ለምንድን ነው? እዚው ሀገር ላይ ለመታወቅ ማነው? ለሰላም ሲባል መታወቂያ ያስፈልጋል አይደለ? እዚው ኢትዮጵያ ውስጥ ለመንቀሳቀስ በቀላሉ ኢትዮጵያ ላይ መታወቂያ ያስፈልጋል። ሳኡዲም ላይ እንደዚሁ የሳኡዲ መታወቂያ ይኖረዋል፣ ውስጥ ላይ ለሚሰራ ማለት ነው። በየቦታው ማነው እንደዚህ አለ ከአንድ ሀገር ደግሞ ወደ ሌላ ሀገር ከኢትዮጵያ ወደ ሳኡዲ ከሳኡዲ ወደ ኢትዮጵያ ለመምጣት የሆነ ደግሞ ፓስፖርት ያስፈልጋል እንደ ዘማ ነው። ስለዚህ ያን ጀዋዝ የሚባለው ፓስፖርት ነው። ቢጧቀ የሚባለው ደግሞ ምንድን ነው? መታወቂያ ብላችሁ ፈስሩት ማለት ነው። እና አው ቢጧቀ ይሄ ወይም ደግሞ ለመታወቂያ ፎቶ ያስፈልጋልና ፎቶ አንጣ ከተባለ ለዛ ለዛ ነገር ከሆነ ናም ችግር የለውም። አሉ አው ወይም ደግሞ ማአሽበሃ የመሰለ ነገር ይሄን የመሰለ ነገር ታሪከ ይሄን የመሰለ ፓስፖርትን የመሰለ መታወቂያን የመሰለ ወይም ደግሞ ሌላ ነገር የልደካርድ ምናምን እንደዚህ ለማውጣት ከተፈለገ አስፈላጊ የሆነ ነገር ብቻ ያላኩዳል። ለትምህርት መረጃ ሊሆን ይችለዋል። ለሆነ ነገር በቃ አስፈላጊ እንደ ሁኔታው አጠብቅኝ ውስጥ ሲገባ አስፈላጊ ሲሆንበት የዛ ሰዓት ተነሱ ይሰጣል። ችግር የለውም። ፎቶውን ያደረጋማኑ ይነሳል። በዚህ ነገር ላይ አሉ ፈቀድ በእርግጥም አፍታ እናም አፍታ ፈተዋ ሰጥቷል አሉ። ተመልከቱ ተገዱ ኮን ኢንተርቪው

አስገድደው ነው እንጂ ፈልጌ አይደለም በሚል እሳቦት በመገደድ የተጋባን አይደለ። አገሩ መንግስቱ ወይም ደግሞ አወጣና ፎቶ መታወቂያ ያስፈልጋል፣ ፓስፖርት ሁሉም መያዝ አለበት፣ እንደዚህ መያዝ አለበት ብሎ አስገድዶ ከሆነ የዛን ሰዓት ተገድጃለሁ በሚል ስያሜ በዛ የያዘው እንጂ ዝም ብሎ ማለት ነው። ያኔ ማለት ነው በራሱ ፈቃድ ፎቶ ራሱ መነሳት የለበትም ያሉ ከፊል አይማዎች ያጠናሉ። ሀታ ለፓስፖርት እንኳን ማኑት ካልተገደደ መነሳት የለበትም መታወቂያም በግዴታ አውጡ ካልተባለ ማለት ነው ፎቶ በራሱ ፍላጎት ተነስቶ መስጠት አያስፈልግም አሉ። ነገር ግን አሁን ስንመለከት ባለንበት ሰዓት መታወቂያ አስፈላጊ ነው፣ ግዴታ ነው። ወከዛ ላይ ከእንደዚህ ወደ መሆኑም ፓስፖርትም ወደ ውጭ ለመሄድ ግዴታ ነው። ስለዚህ እንደዚ ከሆነ ተገደድ ነው ያ ማ ከግዴታ አንጻር ነው ፎቶ የሚሰጠው ና እና የፍአሉ ዛሊከ ሙክረሃን አሉ። ተገዶ እያለው ነው። በመገደድ አንጻር ተገድጃለሁ ብሎ በማሰብ ይሄን ነገር ይሰራል አሉ ኸረን ይሄ እንግዲህ ከፊሎቹ ራእይ ነው። ከፊሎቹ አይማዎች ምናሉ ተገዶ በግዴታ በቃ ተገድጃለሁ ብሎ አስቦ ነው እንጂ የሚሰራው በራሱ በፍላጎቱ ሰራሁ ብሎ እንዳያስብ አሉ። ከፊሎቹ ግን ችግር የለውም አሉ ተግባበን አለ ለመታወቂያ ከዛሊከ እንደዚህ ደግሞ ማለት ነው ማለት ነው ለፓስፖርት ለምናምን ከሆነ አስፈላጊ ከሆነ ዝም ብሎ በራሱን ፈቃድ ተገደው ተገደርኩኝ አልተገደርኩ የሚባል ነገር የለውም። ካስፈለገው ፎቶ ተነሱ ቢያደርግ ችግር የለውም። ከዛ ወዲያ ዝም ብሎ ለማስታወሻ ምናምን እየተባለ የሚያዘው እንጂ የሚከለከለው ይህ አይከለከልም ብለው ያሉ አይማዎችም አሉ። አላኩል ሊህል ይሄው ተመልከቱ፣ ሂላፍ አለበት ነው። እዚህ ቦታ ላይ እንኳን ለመታወቂያ ወከዳሌ ለፓስፖርት የተባለው ላይ እንኳን ከፊሎቹ ተገዶ ካልሆነ እንዳያወጣ እያሉ ነው። ስለዚህ የሚጠቁሙ ምንድን ነው

ወልእስሙ የዚህ ጊዜ ማኑ ታዲያ ተገዶ ካወጣሉ ተገዶ ካወጣ፣ ወልእስሙ ወንጀሉ የሚሆነው አላምን በአካል ላይ ነው አክረሃ አላምን በአካል ላይ ነው አክረሃ፣ ባስገደደ በሆነ አካል ላይ ነው ወንጀሉ የሚሆንበት አናሰ ሰዎችን ባስገደደ በሆነ አካል ላይ ቢዛሌ ከበዛ ነገር ቢማዕና ፎቶ ተነሱ ግደታ ማለ ታወጣላችሁ ብሎ ባስገደደው በሆነው አካል ላይ ነው ወንጀለኛ የሚሆኑት እንጂ እነሱ ተገዶ ስለሆነ ወንጀለኛ አይሆኑም ብለው ተናገሩ ማለት ነው። ወንጀለኛ የሚሆነው ማን ነው? ያስገደድው የሆነው አካል ነው እንጂ እነሱ ተገደው እስከሆነ ድረስ ፈጽሞ ወንጀለኛ አይሆኑም ብሎ ማለት ነው ተናገሩ እያለን ነው። ስለዚህ ይሄ በጣም ቀለል አድርገን ልንመለከተው አይገባም። አብዛኛው ሰው የሚሸወድበት ነው ሩ እኔ ፎቶ ቀለል አድርገን ማያዝ ያስፈልግም። ብዙ ሰው በስልኩ ላይ ማነው ማነው የተለያዩ ፎቶዎች ይኖራል። የሰው ፎቶ ምናምን ይሄ መሆን የለበትም። ልናጠፋ ካለም ከስልካችን ልናጠፋ ይገባል። በጣም ከባድ የሆነ ወንጀል ነው እያሉ ነው። ሀዳ ወላሁ አለም